ስለው ነገር አለ። ይህ ሰው እዚ ጋ ባመጣው ልጆቼ ጋ ባኖረው ምን አይነት አስተሳሰብ ነው ሊኖረው የሚችል? ስለራሳቸው ነው፣ ስለራሳቸው ነው የሚያስቡት። ከዛ ደግሞ ምን ይፈልጋሉ መሰለ? ደብዬ እኔ ከአንተ ጋ መጥቼ ነው የተኛው ታቃላ። ከአንተ ጋ ስመጣ እኔ እህት አደለው ወንድማ አደለው። ኦፍኮርስ አቅፈኝ ነው የምተኛው፣ አብሬ ነው የምተኛ ከአንተ ጋር ወን አም ዴት እኮ አንተ ጋር መጥቼ አብሬ ልተኛለሁ፣ መቼም ልብስ ለብሼ ጉርድ አርጌ ከውስጥ ሱሪ አርጌ አይደለም እተኛው። ከዛ ደግሞ እንደ ሪቬንጅ ይመጡባል። ኦ ዩ ዶንት ኖ ሚ ቦሽ ስትለው፣ ኦ ዩ ዚስ ዋን ትለዋለህ። እመጦ እንደዛ ሊሉ ሁሉ ይችላል። ድራማ ሁሉ ይፈልጋሉ አንዳንድ ሰዎች። አንተ ቆይ ቆይ፣ ደብዬ እኔ አንተ ጋር ተኛው፣ አንተን ፈልጌ መጥቼ ማለት ነው። ከአንቺ ጋር እኮ እንደዚህ ነገር አለኝ ከአንተ ጋር እኮ እንደዚህ አለኝ የምትል ከሆነ ማን ነው ላይክ ማን ላይ ነው ጀጅ የምታደርገው ንገረኝ አንተ ጋር ዴት አድርጌ እራሱ ላይ ያለው ያንን ነው ምል አንዳንድ ሰዎች ድራማ ይሰራሉ ላይፍ ላይ እኮ በደንብ ድራማ ይሰራሉ ድራማ ሰርተው ሁሉ አንቺ ማለት ዩአር ዘ ዋንት ይላል እንደዚህ ኖ ዩ ካንት ትሪት ሚ ላይክ ዳት አምገና ፑች ዳውን ትለዋለን አንድ ገድነት የሆኑ ሰዎችን ስንቀርብ ማለት ሪሌሽንሽፕ ወቨ ላይ ትውን አሁን ያልሻል ነገር ሰዎችን ስንቀርብ ራሳችንን መስጠት መልስ አሉ። ራስን ስለሰጠች ወይም እዛ ጋር የሆነ ሰው ሆነች ስለቀረብች ራስን አሳልፈች ስሰጪ መልሱ ምንድን ነው? ያ መልሱን ያገኘችው ምንድን ነው? እነዛ ሰዎች በዛ መንገድ በአንቺ አይነት አካሄድ ያሌሉ ሰዎች ስላገኘን እንቀይሳለን። አንዳንድ ሰዎች እዛ ውስጥ የሚያለቅሱ ሰዎች አሉ ምንም ማለት አለ ግን የምንፈልጋቸው አይነት ሰዎች ናቸው ወይ ሁሌ ቪክተም የሆነ ሜንታሊቲ መኖር የለበትም አሁን እንደዚህ ስላደረኩ እንደዚህ አሁን እንደዚህ አርገው እንደዚህ የሚባል ጉዳይ ነው ኦኬ የራሳችንን ነገር አድርገናል አልሰራም የሆነ ነገር ዞር ማለት ነው ኖ አንዳንዴ ደሞ ሳይሰራላቸው ሲቀር ቪ አንዳንዴ መኝ ስኝ ስኝ አ ፕሊስመን ነው። አንዳንዴ የሆነ ፋውል እየሰሩ ሁሉ እራሳቸውን እንደ ልጅ ትሪት የሚያደርጉ ሰዎች አሉ። የሆነ ድራማ ሰርተው እዚህ ጋ አንቺን እኮ እንደዚህ እኮ ላደርግሽ ፈልጌ ነው። አንተ እኔን የምትወደኝ ከሆነ ዋየኒ ድራማ? እንዴት ነው ድራማ የምታደርገው? እኔ ነገር ሀርት ያደረገኛል እያልኩ እንዴት ነው ድራማ ይዘህ የምመጣው ህወቴ ለን እኔ አሁን አንተ የልጄ አባት ከሆንክ ይቅርታ ላረግልህ እችላለሁ። ይቅርታ ማረግልህ ስለ ልጆች ነው፣ ስለ ልጆች ይቅርታ አረጋለሁ። የፈለገ ፋውል ብትሰራ ቢኮዝ የልጆች አባት ነው። ሜይ ቢ ኢትስ ኦኬ ለኔ ባይጠቅመኝ ለልጆች ሊጠቅማቸው ይችላል ብዬ አቤ። ግን አቤ ሁለተኛ ቦይፍሬንድ ነው ከመጣ ለምን አባቱ ነው? እኔ ኤክስኪውዝ ማረግለት ንገረኝ። ቢኮዝ ያአላህ እሱ አላህ ያርገሽዋል። ዳስ አንቴ ወይ እዛ ጋ አሁን እሱ ባንቺ ፓወር ባንቺ እንትን ላይ ስልጣን ሰጥተሸዋል እንዲያደረግ እንዲሆን እንደፈለገ እንዲያዝ ስልጣን ስለሰጠሽ ያደረገ ነው። እንደፈለገ ስልጣን እንድሰጥ ሳይሆን ዴቭ እኔ በጣም እወዳለው፣ እንደዛእንደዛ ቦታ ነው። እሱ አስገድዶ አንቺን በሰንሰለት አስሮ የመጣበት መንገድ የለም። ኦኬ ፈልገሽ ወደሽ ነው ያረግሽ። ወደን ፈልገን ላደረግ ነው ነገር ማለቃቀ ሳያስፈልግ ኦኬ ሰዎች ወደ ቤታችን ይመጣሉ ሲሄዱ ይሄዳሉ መሸኘት ነው ስትሄድ ስትሄድ እኮ በስነ ስርዓት ነው መሄድ ያለብህ ድራማ መፈለግ የለብህም ኦኬ ድራማ ምንድን ነው ድራማውን ምን ሰማው ምን መሰለች እኛ ስልጣን ስሰጣቸው ነው እነዚያን ሰዎች አንዳንድ ሰዎች ሰዎች አንድ ወደ ህይወታችን እናመጣለን። ከዛ በኋላ ጃጅ ማድረጉ ምንድን ነው? ስልጣን ከሰጠናቸው በኋላ በህይወታችን ላይ እንደፈለጉ እንዲሆኑ ካረግናቸው በኋላ እንዲያረጉ ብለን ጃጅ ማድረግ እድሜ ልካቸው ሴቶች ያደረጉ ኮምፕሌንስ ያደርጉ የሚለት ያለብን ይስማኛል። ከተለያየ በኋላ ጥሩ ነገርን ለምን አስባ አትሄድም? ስትሄድ ይውልህ። አሁን አንተን አስቀምጬ ሌላ ሴት ጋር መሄድ ከሆነ ሌላ ነገር ካደረኩኝ እኔንም የሚያናደኝ ነገር ካረግ ከዚህ በፊት ይቅርታ አርጎኛል። ይህ ነገር ዶንት ሜክ ድራማ ብዬ ተነገርኩ ታሪኬን አንተ በዛ ወይ ከመጣ እኮ እንዴት ነው? አንተን ህይወቴ ላይ ልመልስ ምፈልግ በጣም ነው። ወደዛ ምሰድህ እንዳትመለስ። እኔ እኮ ላናድሽ ነው። ልታናደኝ ካሰብክ ለምን የልጆቼ አባት በደንብ አያናደኝም? አስር ጊዜ የልጆቼ አባት ያናደኝ ነው ምልህ ከአንተ ጋር እኮ ስመጣ ከአቤ የተሻለ ነገር ፈልጌ ነው አንተ ጋር የምመጣው። አንተ ላይክ ደብል ከርስ የምታደርገኝ ከሆነ ለምን የልጆች አባት ልጆቼን እየጠበቀ ፍቅር እየሰጠኝ ሁሉን ነገር እያደረገልኝ የልጆች አባት አብሮኝ እያበገነኝ አይኖርም? ምን ከዛ የተሻለ ህይወት ከሌለ በዛ ላይ ደግሞ ታሪኬን ነግሬ እንደዚህ እንደዚህ አይነት ቦታ ነው የመጣው ብዬ አንተን ትሪት አድርጌ በጥሩ ነገር ሪስፔክት አድርጌ ቤተሰቦችን ሪስፔክት ካደረ አንተን ከወደድኩ የተሻለ ነገር ከሌለ የትም አትሄደም ብለን የምታስብ ከሆነ በዳው ነው ማለት አብዛኛው ሴቶች ላይ የሚታየውን ነገር ሜክ ሹር ስትሄዱ፣ ከሆኑ ሰዎች ጋር ስትለዩ ሜክሹር ሹር መሄዳችሁ

መሄድ ትችያለሽ። ስትሄጃ አትመለሽም። ምንም ላይክ ኤክስኪዝ የሚያስደርግሽ ነገር ቤቢዬ፣ ስማኝ እዚህ ጋር ስትመለስ ልጆች ስላለ ነው ኤክስኪዝ የምታደርግለን፣ የፈለገ ፋውል ቢሰራ ኤክስኪዝ በአንቺ ላይፍ፣ በሁሉ ሰዎች ላይፍ ምናምን፣ እንደዚህ ነው እንደዚያ ነው። ሰዎች የራሳቸው የቤታቸው ቦይፍሬንድ ገርልፍሬንድ ማላይፍ ነው። ኤክስኪውዝ አላረግም፣ ግደለኝ፣ አላረግም። ለምንድን ነው ኤክስኪውዝ ማረግልህ? ከአንተ የተሻለ ወንድ ማግኘት የቻልኩ ኤክስኪውዝ አላረግልህም። ፍቅር ማለት እኮ ሪስፔክት ነው። ፍቅር ማለት ደግሞ መከባበር ነው። ፍቅር ማለት የበለጠ ወንድ ለማግኘት ሲጀመር የምትሆኑበትን ሴቶች አንድ ነገር ልንገራችሁ፣ ፕራይድ የምትሆኑባቸው ነገሮች፣ የምትተማመኑባቸውን ነገሮች፣ ያላችሁን ነገር ድራፕ አሉ፤ እሱም ጣሉት። ማንም ይሰማሽ የለም። ማንም ማንም ሴት ምታወሩ እንደዛ ነኝ፣ እንደዚህ ነኝ፣ እንደዚህ ያለ ነገር አለኝ፣ ድራፕ ብትይ ማንም ይሰማሽ። ወንድ ልጅ ራሱ ኔቸሩ የሚያስገድደው ነገር አለ እንዲህ ነሽ ስታተስሽ ብታወሪ የሚሰማሽ ወንድ የለም፣ ሲጀመር ማናሽ። ግን ስትሄዱ፣ ነክሹ፣ ሄዳችሁ ይህ እላችሁ፣ ያዙ፣ ልቀቁኝ፣ አለምን ጨብጫለሁ የምትሏት ነገር የትም አያደርሳችሁም። ስታለቅሱ ነው የምናያችሁ። ሪያሊቲውን ነው የምነግራችሁ። ዳዊት እኔ ማለት ነው ከእኔ ውጪ ቢነግርሽ እልህ ይዟችሁ የምትጋፈጡትና የምትላተሙት ከሆነ ልጅ ጋር ዋጋን የሚያስከፍላችሁ ሌላ ነገር የለም። ተጨረሽ። በስነስርዓት መጨረስሽን ሜክ ሹር መጨረስሽን ለመሄድ የማን ፕራይድ መሆን አለ ያላችሁን ስታት ሴት ልጅ ያላችሁን ቫሊዩ ማወቅ መቻል አለባችሁ። ያላችሁን ምን ያህል ቫሊው እንዳላችሁ ማወቅ ካልቻለች አንድ ሴት ልጅ የመጨረሻ ነው የሚያሳዝነው። አረ እንዴት ነው አንድ ሰው የራሱን ቫሊው ማያት ከሆነ ወደ ካላወቅሽ፣ ቫሊውሽን ካላወቅሽ፣ ማንም ወደ ለመተው የሚጫወቱ ማንም። ሜክ ሹር ስትሄጂ፣ ሜክ ሹር መሄድሽን፣ አልቅሰሽ ሂጂ። ሜክ ሹር አልቅሰሽ ሄድሽ ጨርሰሽ፣ አላቅልም፣ ምንም አታመጣም። እኔ እንዲህ ነኝ ብዙ ወንዶች ያቁኛል ቆንጆ ነኝ ብላ ምን ምን ማጣበጭ። አንዳንዴ ሰዎች ምን አላችሁ መሰላችሁ፣ በልጆቻቸው ባላቸው ነገር መስዋዕት የሚከፍሉ ሰዎች አሉ። አያቁትም? ደብዬ እኛው እናስተዋውቀው። ማሜ ለምሳሌ አሁን ማሜ ባለችው ነገር አሁን ልጆች አላት ቆንጆ ቆንጆ ልጆች አሉ። እኔ እንዴት አውቃት? አለው ስንት አመት ነው ማለት የምትከፍለውን ለማንም ነገር ደብዬ ስማኝ ስማኝ፣ እኔ የእኔ አስተሳሰብ ምናምን የሆነ ቦታ ሆነን የሆኑ ሰዎች ጋር ለመቆየት ብለን ኤክስኪዩዝ መስጠት የለብንም ያው

ከሴት መሄድ ስታስብ ማወቅ አለብን። በቃ ይሄ የመጨረሻው ነው ማለት አለብ። በቃ መጨረሻ ላይ ስደርስ ነው መሄድ አለብን፣ እንደማይሰራ ስታውቅ ሴትም ወንድም ሆናችሁ ማለት ነው። ግን አንዳንዴ ምን አለ፣ በአንድ ድንጋይ ሁለት ወፍ መምታት ትፈልጋለህ። ሜቢ ሰልፊሽ ነህ፣ ሆዳም ነህ፣ ወሬበር አላቅም። ሁለቱንም ሰው ማካሄድ ትፈልጋለህ ወይ ከዛ ጥቅም ትፈልጋለህ ወይ የሆነው ሌቭል ላይ መቀመጥ ትፈልጋለህ። ያን አይሰራም። ቢካዝ ለምን በለኝ እንደን አይነቱን ሴታውን መሸወድ አችልም። ለምን በለኝ ፋራነሽ በለኝ ሰገጤ ገርዳሜ በለኝ ወሬቨር፣ ግን እኔ ዝም ብዬ ሰገጥ ገጠ ብዬ አንተን እዚህ ጋር ማስቀምጥ ሰው አይደለሁም። በቃ አንዳንድ ሴቶች ፍቅር ይገዛቸዋል። ፍቅር ሲገዛቸው አንተን ያመጠሃል፣ ላይፍ ያስጀምረዋል ምናምን። አንዳንድ ሴት ደግሞ ዝም ብላ የሆነ አንጡራ ማየም የሆነች ሴት አለች። ምን ሸውዳት ዝም ብለህ የኔ ፍቅር የኔ ማር እያልክ ስልክህን እየዘጋባት እያነሳ የምታወራት የሆነ ሰዓት ላይ ሳትፈልግ ምናምን ያቺ ዝም ብላ ይጀዘበች ሴት ናት ስትፈልግ የምታወራት እንደነዛ አይነት ሴቶች ወይ ገንዘባቸውን ያጣሉ ወይ ዚ አሜሪካን ሀገር ያሉበት ሀገር ያመጧቸዋል ወይ ዱባይ በላ ወሬ ወሬ ያሉበት ሀገር ትሸውዳቸዋል በሆነ በሆነ ነገር አንዳንድ ሴት ደግሞ በጣም ባናናኝ ትንሽ ነገር ሰጣቸው ትንሽ ነገር ሰጠህ ትሸወዳለ ኦኬ እሶኬ ዳስ ኖርማል ነው ብለህ ታልፋለህ። እንኳንም ትልቁ ሌብል ያላገኘሁት ብለህ መሄድ ስትጀምሩ ለመመለስ አትሞክሩ ነው በቃ። ስትሄድ ሂዳ ሂድ ጋው አትመለስ፣ በቃ መመለስን አታስቡ። መሄድ ስትፈልጉ ነው በቃ። አንድ የወለዳችሁበት ሰው ኤክስኪውዝ ሊያረግላችሁ ይችላል። ያንን ሊያረጉላችሁ ስለ ልጆቻችሁ ሊሆን ይችላል። ቦይፍሬንዱ ግን ኤክስኪውዝ አይደረግልም ፎርዋ ከአንተ የተሻለ ሰው ማግኘት እየተቻለ ለምንድነው ኤክስኪዝ ማድረግለ ይቲክ ላይክ አም በረርዛን ሂም ብለህ የምታስብ ሰው አለ። በማይንድ አይደለህም። ጊዜው ወይ የተገናኘንበት ሰዓት ነው እንጂ አንተ ምንም የምትበልጥበት ነገር የለም። ሜቢ ታንስ አለ ብዬ ነው የማስበው። አንዳንዴ ልንገር አስተሳሰብ ዝም ብሎ ዳም ነዋ፣ አወራራ አትችልም፣ ሪስፔክት አትችልም እንዴት ማውራት እንደ አንድ ሴትነውታ ከመጀመሪያው ስቀርብ በጣም ስዊት ና መሀል ላይ ስገባብ ነው ማቀ አንተነት በጣም እወድሃለሁ። ስለምወድህ ዘኢንድን ማየት ስለምፈልግ ቀርባለሁ። ውስጥ ላይ ስገባ ነው ማንነትን የማውቀው። ሴቶች ዴት ስታደርጉ መጀመሪያ ዴት ታደርጋላችሁ። ላይፍ ላይ ዴት ታደርጋለህ። በስልክ ታወራለህ፣ ብዙ አመት ጊዜ ይበላባል፣ ሂደት አገኘዋለህ። ካገኘው በኋላ ደግሞ ያለው ደግሞ ሌላ ቻፕተር ነው። ከዛ ደግሞ ለማምጣት ደግሞ ትለፊያለሽ። ለማምጣት ከለፋሽ በኋላ ደግሞ ያለው ሌቭል ደግሞ ሌላ ነው። ልጆች ጋር ደግሞ ያለውን ነገር ደግሞ አታስበውም ገና ነው። ያ ደግሞ ግን መጀመሪያ ማሰብ አለብህ። ኦኬ ማየት መጥፎ ነገር አይደለም። ዴቪ ሁሌ የምትወዷቸውን ሰዎች ሂዳችሁ እያቸው አንዳንድ ሰዎች ይሰራሉ። ሁሉን ሰው ማለት አልችልም። ቢኮዝ አንዳንድ ሰው ላይ በላይ ተገናኝተው በጣም ተዋደው ህይወታቸውን ልጆቻቸውን ሪስፔክት አድርገው የሚኖሩ ወንዶች አሉ። አንዳንድ ሰዎች ደግሞ ልጆቻቸው ላይ ሳታቀርቧቸው በጣም መጥፎ ወርድ ሁሉ የሚጠቀማሉ። ኦ ማይ ጋድ፣ እንዴት ነው ወይን ወርድ የሚጠቀመው ሁሉ ልትል ትችላለህ። ቤቢ ክርስቶስን ነው ምል ብልኝ፣ ሲጀመር የሆኑ ሰዎችን ስንቀርብ ቤት ማለት ሲጀምር ወይንም ለእነዚያ ሰዎች ኢንትረስት ሲኖር ያ ሰው ኢንትረስት እንዳለው ማወቅ አለበት። እህ? ሰዎች ሼር ምናደርገው ነገር አለ። ፍላጎት፣ ስሜት እና ግን አንዳንዴ የሆነ ቦታ ለማምለጥ ፈለ የሆነ ቦታ መደበቅ

ባዶ ያ ግን አታያለው ምናምን የሚባል ነገር የለ። ባዶ የሆኑ ሰዎች ሁሌ ህይወታቸው ባዶ እንደሆነ የሚኖሩት ቢካዝ መሆን የሚፈልጉት የሆኑ ሰዎች ሰዎች በራሳቸው ኮንፊደንስ የሌላቸው ሰዎች፣ ሁሌ ሰዎች ያሉን ቦታ እንዲሞሉላቸው የሚፈልጉ ሰዎች አሉ። ሰዎች ላይ ኢንተረስት ካለን እና ሪሌሽንሽፕ ውስጥ ከገባም በኋላ ላለው ኤክስፔሪየንስ እንደ ኤክስፔሪየንስ ወስደን ማለፍ ብቻ ነው። ኮምፕሌን ማድረግ የለብንም፣ ለዛ ለሆነ ነገር ሪግሬት ማድረግ የለብንም። ሪግሬት ማድረግ አይደለም ግን አንዳንዴ ማለት ነው፣ የዲሲዥን ሰው መሆን አለብን። ሰዎች እንደዚህ ነው የሚናገሩት። እንደ አንቺ ማለት ነው፣ አንተ ኤክስኪውዝ የምታደርግ ለመጀመሪያ ሪሌሽንሽፕ ለልጆች ይሆናል ለሁለተኛው ግን እኔ ሪሌሽንሽፕ ላይ ኤክስኪውዝ አላደረግም። በተለይ ማለት ነው ያለፍኩት ላይፍ ላይ ከደገምከው ዘሴት አም ኢናፍ ጨረስኩት። አንቺን ብዬ ነው ይመጣታል፣ አለ አንድ ሰው መጀመሪያ አንቺን አፕሮች ሲያደርግሽ እኮ አንቺን ብለው ነው እንጂ ዝና ላባል ልጆችሽ የሆነ ሰው ምናምን አለ መልስ ማታገኝ ከሆነ ማንም ማባቷ፣ ሴት እዛ ጋር እንትን ማረጋችሁ። ሁሌ ሰዎች ህይወት ላይ ሲመጡ በጣም ስዊት ናቸው። እዛ ጋር መልሶ ያለው አንቺ ጋር ነው፣ የዛች ሴት ጋር ነው መልሶ ያለው። ዶን ብሌም ሰዎች። ሁሌ ብሌም እያረጋችሁ ዘመናችሁን አትኖሩም፣ ሴቶች ሁሌ የሆኑ ሰዎች አረጉ እያላችሁ ብሌምም ሜንታሊቲያችሁን፣ ከዛ ውስጥ ሞረሃ አለብን። አይ ኖ እራሳችሁን መስጠት አለ ታፈቅራላችሁ ዊናት ደብዬ በእናት ማጆሪቲ ማውራት አንችልም። በጣም ማቹርድ የሆነ ሰው ማንነቱን የምታውቀው ሰው ስለ ልጆች ባሉ ያላቸው ሁለተኛ ባሉ ነው ማለት ነው። ልንገር የልጆች አባት ላይ ስትቀላቅላቸው ስለ ልጆች ሪስፔክት የሚያደርጉ ሳይወልዱ ማለት ነው፣ ሳይወልዱ ማንነታቸውን ሪስፔክት የሚያደርጉ ስለአንተ በጣም ሴንሲቲቭ የሆኑ ወንዶችም አሉ ህይወት ላይ ሲመጡ አንዳንድ ሰዎች ደግሞ ዘይዶን ኬር አባዩ ኪድስ ዘይዶን ኬር አባዩ፣ በቃ ስለራሳቸው ላይፍ ብቻ ነው አንድ እና አንድ ቢውልድ የሚያደርጉት። በተለይ ደግሞ አላማ ፋሚሊ የሚሉ ሰዎች በጣም ቡልሽት የሆኑ ሰዎች ናቸው። ስለ ፋሚሊያቸው ትንሽ ነው የሚያስቡት፣ ስለ አንተ ደግሞ ዘይዶን ኬር። ምንም ነገር ቢያደርጉት ሰዎች ህይወታችሁ ላይ አይደለም ኋላ ስታለቃቅሽ ወንድ ልጅ እንደዛ ያደረገኝ የሀበሻ ወንድ እንደዚያ ያደረገኝ ስትል የምንሰማቸው ከእርስ አታድርግ። ሴቶችን ሴቶች የተበደለ ቦታ ሊመጡ ሴቷ ማለት ነው ባለማወቅ ከሀር ተደርጋ ልትመጣ ትችላለች የሆነ ቦታ ላይ ከአንተ የተሻለ ሰው ደግሞ ለማግኘት ብላ ቴስት ታደረጋለች እኮ ናይሱና ህይወቷን ትነግራለች፣ ምን እንደተፈጠረ ምናምን ከእሷ ላይ ጀጅ ማድረግ አችልም። አንተ ወዳት ቀርባት ምናምን ከሆነ እኔ ያለፍኩበት ላይፍ እንደዚህ እንደዚ አይነት ነው፣ ይሄኛው ላይፍ ግን በጣም ይጎዳኛል፣ ዶንት ዱ ዛት ብላ ካሰበችና ከቀረበች አንተ ዘ ሴም ቲንግ የምታረግ ከሆነ ማለት ነው ጀጅ የምታረገው አንተ ራስህ ነው ጀጅ የሚደረግበት ማሽኖች አሉኝ ብዬ ነበር የገባሁት፣ ለልጆቼ ስል ቺትም ቢያደርገኝም እኖራለሁ ብለው የሚኖሩ ሴቶች በአትላንታ በኔ እኔ አትላንታ ነው የምኖረው ማምዬ ታውቂያለሽ። እና እዚህ ብዙ ሴቶች ስለማቅ ነው ያንን ኮሽን ያመጣሁላችሁ። እኔ ግን በእኔ ግን አንድ ወንድ ልጅ ያውም ቤቴ መጥቶ ይዟት መጥቶ ባልጋዬ አስተኝቶችት ካደረገብኝ ካየውትኝ እንዲ እሱ ያስጠጣል። ለምን ወረባ ሆቴል ይዟት ከሄደ ያስጠጣል ድጋሚ እሱም ያስጠጣለው እዛው፣ ማሚ ነው ብል ሆቴል ይዟት ከሄደ አልጋሽ ላይ ባያመጣት አይዶን ኢቨን ሲ ሄም እሱን የሆነ ግን ኢቪደንስ ነገር ነው። ካየሁኝ ነው ነው ነው የትም ሆነ የትም እኔ ካወኩኝ እኮ ነው የምልሽ፣ በአይኔ ካየሁኝ አሁን ለእሷ የሆቴል ይዟት ወጥቶ ከሆቴል ከክፍል ከወጣ ካየሁኝ እንደ ማንም ሴት እኮ ሆቴል ከባሌ ጋር አብራ ልት እንትን ልትል አችልም አይደል? ስትወጣ ካየኋት በትክ ግልጭት አድርጎ ነው ነው ብዬ ባራለች ንኪ አያ አንተ እናንተ ወንዶች እናንተ ሳይሆን አንተ አንተ እንደምታስበው እኛም ሴቶች ወይም ደግሞ እኔ የማስበውን ነው እየነገርኩ ያለው። አንተ እንደምታስበው ነው እኔ የምማስበው። ማሜ ምናለች? ቤቦ ማሜ ምናለች? ቺት ለምንድን ነው በእንትን የሚታየው አለች። ለእኔ አንደኛ ባሌ ቺት ካደረገኝ አባርረዋለሁ ከቤት ሄዳ ሴት ለእኔ ሬድ ፍላግ ነው። ለእኔ መጀመሪያ ከዛ ሪስፔክት ነው። እኔ ባሌ ሪስፔክት ካላደረገኝ በጥቼ ዲስሪስፔክት ካደረገኝ ለእኔ ባል ሊሆነኝ አይችልም። ኢቨን ቦልድ ራሱ ወልጅ አለው ብዬ ለልጄ ስል አብሬ መቆየት አልችልም። እኔ ሲንግል ማሞኜ ልጄን ማሳደግ እችላለሁ። ልጁን በውጭ እንትን ማለት ይችላለሁ። ለልጅ አባት ምናምን የሚባል ነገር አለ። በኢትዮጵያ ኮሚኒቲ ገብቷል። እስፔሻሊ በዚህ በዩኤስኤ ኦ ለልጅ ስል አብሬው መኖር አለብኝ፣ እንደዚህ አድርጎኝ እንደዛ ነው። ለእኔ ግን ልጄ ቺት አድርጎኝ ወይም ደግሞ ዲስሪስፔክት አድርጎኝ፣ እንዴት ነው ከልጄ ጋር ከልጅ አባት ጋር አብሬ የምኖረው የሚባል ነገር የለም። ሁሉም ሰው የራሱ ሰዎች፣ የራሱ ኦፕኒየን አለው ሰዎች ከሆነስ አለች ሜላት ተሳስቶ ከሆነስ አለች። ዲፕ ከሄድን በጣም ብዙ ማውራት ይችላል፣ ስለስ ምናምን ታሰብ ግን በጣም ብዙ ማውራት እንችላለን። ተሳስታ ከሆነ ፎርጊፍት አርግላታለን። ተሳስቶ የሚባል ሳይሆን ስለሴትና ስለወንድ ግን ዲፍረንት። አንደኛ ነገር ሴት ልጅ እና ወንድ ልጅ ቺት ሲያደርግ